ገብቶሃል እኔ ቤት ቆመ። ሚስቴ ማለት ሞራል ኬት አመጣው። ብዙም የማታውቃቸው ነገሮች አሉ። ምንም የተደበቀ አንተ ራስህ የት ነው የጠፋኸው? ስልክሽን ሞክሪው። በጣም ትልቅ ነገር ነው። ለምን አንተ ለክስክስ ነው፣ ሰው ሁሉ ለክስክስ ነው የሚመስለው አይደል? እንዴ? አቤት። እዚህ ትመጫለሽ አይደል እንዲህ በቀላሉ የምትታለይ ሰው ነሽ እንዴ? ካሌ ግን ባሁን አንተ እየተታለልክ ከመሰለኝ ወጭ ነው ስኮ በጣም ከባድ ነው። ለመትየት እንደደበቀቻቸው ነግራለሁ አሳያለሁ እያለች ቀነ ቀጠሮዎቹን እያረዘመች እስካሁን ድረስ ቆይታለች። ዛሬስ በዚህ ክፍል ላይ ምን ተፈጠረ? ከትናንት የቀጠለ ነው ታዲያ። እናንተም ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ትሁት ካሌብን እንዲረጋጋ ደጋግማ እንድትነግረው ዳንኤል አሁንም ድጋሚ ነግሯታል። ታዲያ እንዲረጋጋ ብላም ሳሎን ላይ ቁጭ ባለበት ሂዳ ልታናግረው ትሞክራለች። ታዲያ ካሌብም ምን የሚያረጋጋ ነገር ተገኝቶ ነው የምረጋጋው? ቆይ ግን አንቺ ግን ሁሌ መሸወድ አይሰለችሽም? አሁን ግን ሸውደውሻል በቀላሉ ይላታል። አይደለም ዳኒ፣ እንደዛ አይደለም ዳኒ፣ እኳ ሁሌ ሸውደን አይመስለኝም በትክክለኛው ሊያግዘን ነው ትላለች ትሁት። ታዲያ ካሌብም ይህንን ንግግሯን ከሷ በመስማቱ እጅግ እየተበሳጨ ካልሽሽ ይሆንልሽ እንግዲህ ይላታል። ወዲያውኑም ዳኒ ይመጣል። ዳኒም መጥቶ ካሌብ ይኸውልህ፣ አንድ ነገር እንድትረዳኝ እፈልጋለሁ፣ ግን እባክህ በመጀመሪያ ተረጋጋ ይለዋል። ካሌብ ግን ሊረጋጋ ፈቃደኛ አልሆነም። አይደለም እዚሁ ቁጭ ብዬ እናንተ ትሸውዱኝ ያላቸው፣ እንዴት ነው መረጋጋት? እባክህ እስኪ ንገረኝ ይለዋል። ይኸውልህ፣ አባባን ማግኘት የምትፈልግ ከሆነ በጊዜ አባባን አግኝተን ወደ ቤታቸው እንዲመለሱ ከፈለግ እባክህ ተረጋጋ ካሌብ ይለዋል። እኮ ለምንድን ነው የምረጋጋው? ግን አንተ እንዴት ልታግዘን ፈለግ አባባን ቲና የት እንዳረገች እና የት እንደሆኑም ነግራኛለች። ስለዚህ አሁን አንተ ተረጋጋና ምንም አይነት ነገር ሳትናገራት እንዳታስነቃ እኛ ደግሞ አባባ ያለበትን ቦታ ሄቼ አሳውቃችኋለሁ ይለዋል። አይደለ በልስኪ እንግዲህ እናይሃለን ይለዋል። ቲናም ከቤት ወታለች። ታዲያ ዳንኤል ስልክ ይደውላል። የት ነው ያለሽው? ምን ነው አትመጭም እንዴ? ውጭ ነሽ አይደል? ይላታል። ውጭ መሆኔን እንዴት አወቅክ? ትለዋለች። አይ ድምጹ ስለሰማውኝ ነው፣ ለዛ ነው ይላታል። አይ አዎ ልክ ነህ ውጭ ነኝ የሆነ ቦታ ነኝ ትለዋለች እሺ እኔ ግን እዛ ሰውዬ ጋር ለመሄድ በጣም ጓጉቻለሁ ይላታል ምን ልታደርግ ነው ግን እዛ ብታገኘው ምን ልታደረገው ነው የማደርገውንማ መቼም አንቺ ታውቂያለሽ አይደለ ስለዚህ ፊትለፊት ማግኘት ነው ፈልገው ይላታል እሷም እውነት መስሏት ታገኘዋለህ ችግር የለም ዛሬ ሳይሆን ነገ ሄደን እናየዋለን ትለዋለች እሺ ብሎ በሀሳቡ ተስማምቶ የት አካባቢ እንዳለች እንድትነግረው ያደርጋታል። እሷም ትነግረዋለች። ታዲያ ግን ኤደን መታ ስለነበረ ኤደንን እንድታሳምናትና እንድታስታርቀው ትሁትን ይነግራታል። ትሁትም እንደተባለችው ኤደንን ኤደንዬ እባክሽን አባባን ማግኘት አለብን። ስለዚህ አባባ እንዲገኝ ከፈለግሽ፣ አንቺም በጥበብ ቀረቢው ትላታለች። አይ፣ እውነት መስሎሽ ነው እንጂ እሱ አሁን ዳንኤል ቁም ነገር ሊሰራ መስሎሻል? የእሱ አሽርክ እንደሆነ አንቺ አላወቅሽም አለቻት። አሁን ግን በአሁኑ ግን ጥሩ ነገር ሊሰራ ይመስለኛል። ስለዚህ እባክሽን ትላታለች ኤደንም ከሆነልኝማ እሺ ችግር የለም ግን እዚህ ቤት በመጣው እናንተ ብዬ ነው ትላታለች። ብላትም ሰላም ብላቱ ወደ ውጭ ትወጣለች። ስትወጣ ዳንኤል ከውጭ ላይ ጠብቆ ያገኛታል ይውልሽ ድዬ እዚህ ቤት ትመጫለሽ ግን እኔም ብለሽ መቼ ነው የምትመጪው? ይላታል አንተም ብዬ እንድመጣ የሚያደርግ ምን ስራ አለክና ነው ትለዋለች። ከዚህ በኋላ ያለውን ነገር አድርጋለሁ ደግሞ አበባን አስወጥቼ አመጣችኋለሁ ስለዚህ ይላታል። ያንን ማካረክ እውነት ንቁ ነገረኛና ተለውጣል ማለት ነው ትለዋለች። በሀሳቧ ተስማምቶ ኤደንንም ቸው ትለዋለች። ቸው ብሏትም ይሸኛታል። ታዲያ ወዲያውንም የሀሳቡን ነገር ሊያቅድ ያቀደውንም ሊያስተካክል ወደ ቲናጋ ያመራል። ቲናጋ መንገድ ላይ ያገኛታል። ሰላም ተባብሎ ቆይ ግን አባባጋ መቼን የምትወስችኝ መቼ ነው የምንሄድ ይላታል። ወዳጅ አለው ዛሬ ግን ወይን መጠጣት እፈልጋለሁ ትሏለች። ወይን ይላል ተደናግጦ። አዎ ወይን ትላለች። እኔ ጋብሳለሁ፣ በቃ ችግር የለውም ብላ ወደ ካፌ ይዛው ትሄዳለች። ታዲያ ወይናቸውንም እየተጎነጩ ትንሽ ደቂቃ ከቆዩ በኋላ ዲና እንዲህም አለችው፣ ይኸውልህ አብረውኝ የሚሰሩ የሰማይ ስባሪ የሚያክል ሰዎችም መኖራቸው እንዳትረሳ። ስለዚህ ተረጋጋ ታየዋለህ። እወዳሃለሁ አለችው። እሺ ካልሽ እንግዲህ ምን ይደረጋል? አብረውሽ የሚሰሩ ሌላ ሰዎች አሉ ማለት ነው ይላታል። አሁ ሌላ ሰዎችም አሉ፣ ስለዚህ ትንሽ ተረጋጋ አለችው። እሱም እሺ ብሎ በሀሳቧ ተስማማ አስመስሎ፣ ነገር ግን ከኋላዋ ተከትሎ አባባ ያለበትን ቦታ ማወቅ እንዳለበት ለልቡ ነግሮታል። ቴናም ትንሽ ደቂቃ ከቆቸች በኋላ ስልክ ይደወልላታል። ታዲያ ስልክ ሲደወልላትም ዳኔን በቃ የሆነ ቦታ ተጠርቻለሁ ልሄድ ነው ብላ ጥላው ትሄዳለች። ጥላውም ስትሄድ ከኋላዋ እየተከተላት ነበር። ታዲያ እሷ ግን የሄደችው አባባን አገታ ያስቀመጠችበት ቦታ ነበረ። በሌላ በኩል አባባ በጭንቀት ላይ ተውጠዋል። እንዲህም አሉት ያገታቸውን ሰው፣ እባክህ ልጄ አንድ ነገር ላስቸግርህ ይሉታል። ምን ነበር እሺ መቼም አስቸገር ነው አይደለ? ለምንድን ነው ግን ተስማምተህ እዚህ ለመውጣት ያልፈለግከው? ምኑን ነው ምስማማው። ብሩና ገንዘቡን ተስማምተህ ለምን አሰጣትም? እና ከዛ አንተ ስለምን እዚህ አትገላገልም? ይለዋል አባባ። በፍጹም ለእሷ ገንዘብ ልሰጣት አልፈልግም። አንተ ግን ከፈለግ፣ ከተስማማህ አለው። ንገረኝ ግን ባክ ልጄ፣ ልጄ ተጨንቆ ይሆናል ስልክ ልደውል ይለዋል። በፍጹም እንደዛ ላደርግ አልችልም። ስልክ የምትደውለው ፖሊሶች እንዲመጡ ዝም ብለህ በቀጥታ አትነግራቸውም እንዴ? ለዛ ነው ይለዋል። በፍጹም እንደዛ ብዬ እንኳን አላሰብኩትም ልጄ በቃተወው ይለውታል። አባባ በቃተው ሲሉት ልቡ የራራላቸው አጋጃቸው ለምን ግን ተስማምተህ ነገሩን አትቋጨውም እኔም ለምን ሌላ ስራይን ተፍተፍ አልልም? ይላል አባባ በፍጹም አላደርገውም። አንተ ግን በሀሳብ ከተስማማህና በኔ እንትን ከተስማማ ችግር የለም ይለዋል። ግን እስኪ አንድ ጥያቄ ልጠይቅህ፣ አሁን ስራ ጥቼ ገንዘብ የሌለኝ ሁኖ ቢሮ መጥቼ ገንዘብ ሰጠኝ ብልህ እሺ ብለህ ወዲያውን ትሰጠኛለህ? ይላል አባባ በፍጹም አላደርገውም፣ እንደዛ አላደርገውም ግን አሁን ከተስማማ ስትስማማ ልቦና ገነገረ አለውኝ፣ ይሉታል። አባባም ስም አሉ ከቲና ደውሉላት ስለነበር አባባ አንትቷቸው ወደ ውጭ ይወጣል። ታዲያ ውጭ ላይ ሲወጣም ቲናን ያገኛታል። ቆይ እሺ ጣፋሽ እኮ ገንዘቡስ፣ ምግብም ደግሞ እየራበን ነው። ቆይ ግን አንቺ ምን አስብሽ ነው ቶሎ ማጨርሾ? ይላታል። አጨርሰዋለሁ፣ አሁን ችግር የለም አታስብ ገንዘቡ ደግሞ ትንሽ ነው። የባለፈው እኔ ይሄን ያክል ጊዜ የምትቆይ አልመሰለኝም። ስለዚህ ገንዘብ ጨምሪ ይላታል። እየተደናገጠች ባለፈው እኮ ሰጥችሃለሁ አለችው። አያስፈልጋል አሁንም ድጋሚ ባለፈው የሰጠሽኝ አጭር ጊዜ ነው። አሁን ደግሞ በጣም ጊዜው ረዝሟል። ስለዚህ ትጨምሪ ያለሽ ይላታል። ደንገጥ ብላም እሺ ጨምራለሁ አለችው። በያሁን ሂጅና ምሳ አምጪ ብሎ ማፋጠጣት። እሺ ብላ ካፌ ምሳ ልታመጣ ትሄዳለች። ታዲያ ከኋላዋ ዳኒ እየተካታታላት ነበር። ስልክም ደውሎ ነገረው። አሁን ይኸው ከኋላዋ ነኝ ተከታት እያታለሁ ያለችበትን ቦታ ማወቅ ያለው እያለም እየተናገረ ነበር። ታዲያ እሷ ዘወር ስትልም አባባ የታገቱበትን ቤት ከፍቶ ለመግባትም ለማንኳኳትም እየዳዳው ነበር። ድራማው ያበቃው በቀጣይ ክፍሉ የሚፈጠር ይሆን? እውነት በሩን እያንኳኳ ቲና ትደርስበት ይሆን ወይንስ አጋጩ በሩን ከፍቶ እሱንም አስገብቶ አብሮ ያገተው ይሆን? አባባስ የወጡ ይሆን በሰላም? በቀጣይ ክፍሉ የምንመለከተ ይሆናል። እስከዛው በያላችሁበት የምድር ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። ለቻናል አዲስ የሆናችሁ ሰብስክራይብ ላይ ማድረግ ቤተሰብ ሆኑ።